አሰላሙ አለይኩም ወረህመቱላህ። ይህ መልእክት የደረሰህ ድንገት አይደለም። ስማ፣ ሶስት ነጥብ አነሳለው። እነዚህ ከሦስቱ ነጥቦች አንዱ ካለብህ አደጋ ውስጥ ነህ። አላህ ይሰትረኝ፣ አላህ ይሰትረኝ። ኡስታድ ይሁን፣ ሼክ ይሁን፣ ተራ ሰው ይሁን፣ ጾም ጾማለሁ፣ ሰላት ትሰግዳለሁ ብለህ የምታስብ የዲኑን ዋና ዋና መልእክቶች ወይ ደግሞ ትእዛዛ ተፈጽማሉ ብለህ የምታስብ ሁሉ ሶስት ነገሮች ተጠንቀቅ። አንደኛ፣ አንደኛ አልክብር ኩራት እብሊስን ከጀነት ያወጣው ምንድን ነው? ኩራት ነው። እብሊስን ከጀነት ያወጣው ምንድን ነው? ኩራት ነው። ሁለተኛ፣ አሳጥርልሃለው አልሐሰድ፣ ምቀኝነት ነው። አሁንም እብሊስ ከጀነት እንዲወጣው ዋናው ሰበብ ምቀኝነት ነው። አልሐሰድ እንዳይኖርብህ እነዚህ ሁለቱም እንዳይኖርብህ። ሶስተኛውን ደግሞ በጣም ተጠቀቅ፣ ስራህን ውድቅ ያደርገዋል። ምንድን ነው? አርያ፣ ይዩልኝ ይስሙልኝ ተጠንቀቁ። እነዚህ ሶስት ነገሮች ብዙ ሰዎችን አውድመዋል። ያለ ይመስለዋል፣ ግን የለም። ለምን ኩራት ይሰማዋል? ከጎኑ ሰው ሲሰግድ የቆሸሸ ልብስ ከለበሰ ወይ ደግሞ የሆነ ነገር ከለበሰ ሊርቀው ይሞክራል። ላ ሐውለ ወላ ቁወተ ኢላ ቢላህ። እንዲሁም ደግሞ እንደው በማህበረሰብ ውስጥ ያለው ቦታ ከፍ ያለ ሰው ከሆነ አይ ምንም አይሰማው። ተጠንቀቅ፣ ይህ ችግር ውስጥ እያስገባህ ነው ማለት ነው። ሁለተኛ ምቀኝነት። እገሌ አላህ ስብሓነው ተዓላ የሰጠው ወይ ደግሞ እገሌት አላህ የሰጣት የአላህ ምርጫ፣ አላህ ፈልጎ ነው ያንተ ስራ አይደለም። እሱ የአላህ ነው። ተጠንቀቅ፣ ተጠንቀቂ። ሐዲቶቹን ቁርአኑን አያቶች ማንሳት ስላልፈለግኩ ነው እንዳይረዝምብህ እንዳይረዝምብሽ። ሶስተኛው ሪያ ይውልኝ፣ ይስሙልኝ ሰላትህን ኢባዳህን፣ የተወሰኑ ነገሮችን ሰዎች ሲያዩ የበለጠ የምታሳምር የበለጠ የምታስተካክል ከሆነ እሱ ነው ሪያ። በኖርማሉ ጊዜ የማታስተካክል ከሆነ እሱ ነው ይዩልኝ፣ እሱ ነው ይስሙልኝ። ተጠንቀቅ፣ ተጠንቀቂ። አላህ እኔንም እናንተንም ሁላችንም ከዚህ አይነቱ ትልቅ የሆነ አደጋ ይሰትረን ይጠብቀን። አላህ ስብሃነሁ ወተዓላ ለሌሎች